ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? አመሻሹን እጅግ እጅግ ወሳኝ የሆኑ ሶስት መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ እርምጃ ስለመውሰዱ መግለጫ ሰጥቷል። በዚህም በርካታ ባለሙያዎችም ጭምር ተካተውበታል። በምን ምክንያት ሙሉ ዝርዝሩን ይዘነዋል። በሌላው መረጃችን ከመንግሥት ሠራተኞች ጋር በተያያዘ አስደንጋጭ መረጃ ወጥቷል። በዚህም በርካታ የመንግሥት ሠራተኞች ቁርጥ እርምጃ ስለመውሰዳቸው ተገልጿል። በምን ምክንያት የሚሉትን ሙሉ ዝርዝርና ሙሉ መረጃ ይዘናል። በሌላ በኩል ከነዳጅ እጥረት ጋር በተያያዘ ያልተጠበቀ መረጃ ወጥቷል። በዚህም ለሀገራችን ኢትዮጵያ የነዳጅ እጥረት ዋነኛ ምክንያቶች በዝርዝር ተቀምጠዋል። ሙሉ መረጃውን እናደርሳለን። በሌላ በኩል እጅግ በጣም ከፍተኛ ጥንቃቄ ልታደርጉበት የሚገባ ኢትዮጵያ ንግድ ባንክን ጨምሮ የተለያዩ የግል ባንኮችንም የምትጠቀሙ በሀገር ውስጥም በውጭም የምትገኙ ኢትዮጵያኖች በሙሉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ መግለጫ ወጥቷል። ከ570 በላይ እንግዲህ የባንክ አካውንቶች ታግደዋል። በዚህም የተነሳ እንግዲህ እጅግ በርካታ ኢትዮጵያኖች ገንዘባቸውን እስከ ማጣት የሚያደርስ ነው። ይህንን መረጃ ትኩረት ሰጥታችሁ ልትመለከቱት ይገባል። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ከደቂቃዎች በፊት እጅግ በጣም ወሳኝ ወሳኝ የሆኑ መረጃዎች ናቸው። በተለይ ከባንክ እገዳ ጋር በተያያዘ በተለያዩ የዓለም ሀገራት ያላችሁ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። ገንዘቤ አበቃለት፣ ከሰረ ከማለታችሁ በፊት ማወቅና መጠንቀቅ ይኖርባችኋል። ሙሉ ዝርዝሩን ከማድረሳችን በፊት ግን በዛሬው እለት እንግዲህ አመሻሽውን የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ማስጠንቀቂያ አውጥቷል። በኤጀንሲው የሥነ ምግባርና ፀረ ሙስና ዳይሬክተር አስናቀ እንደተናገሩት ተቋሙ አገልግሎት የሚሰጠው በሲስተም መሆኑን ጠቅሰው ይህም ከማዕከላት ሆነ ወረዳ ላይ እየተሰጡ ያሉ አገልግሎቶችን ማየት የሚያስችል ነውም ብለዋል። አክለው አሁን ላይ አገልግሎት እየሰጡ ካሉ የተለያዩ ቴክኖሎጂዎች የተሻለ እየበለጸገ መሆኑን በመጠቆም በቅርቡ ወደ ሥራ ለማስገባት ዝግጅት እንደተደረገ አስታውቀዋል። በዚህም ብልሹ አሰራር ለመቅረፍ በቴክኖሎጂ የተደገፈ አሰራር ውጤት እያስገኘ ነው ያሉት ዳይሬክተሯ በቀጣይም እስከ ወረዳ ባሉ መዋቅሮች በአዳዲስ ቴክኖሎጂ የታገዘ ሥራዎችን እንደሚሰጡ ተናግረዋል። ከብልሹ አሰራር ጋር በተያያዘ በ2018 በጀት ዓመት የመጀመሪያው ሩብ ዓመት በ17 ባለሙያዎችና አንድ ባለ ጉዳይ ላይ የተለያየ እርምጃ መውሰድና በሕግ ሂደት ላይ የሚገኝ እንዳለም ጠቁመው ከፍተኛ ጥንቃቄ ልታደርጉበት እንደሚገባ ባለሙያዎችን በማሳሰብ ገልጸዋል። በሌላው መረጃችን ከመንግሥት ሠራተኞች ጋር በተያያዘ አስደንጋጭ መረጃ ወጥቷል። የኦሮሚያ ክልላዊ መንግስት በቅርቡ አዲስ ባዋቀረው ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሳቸውን ዋዜማ ከደቂቃዎች በፊት ይፋ አድርጋለች። በዞኑ የመንግስት ሰራተኞች ተቃውሞ የቀሰቀሱት የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር በተያያዘ እንደሆነ ምንጮች ነግረውኛል ትላለች። ከፍተኛ ተቃውሞ ከቀሰቀሱባቸው ወረዳዎች መካከል አሮጌጎሮ ወረዳ አንዱ መሆኗን የጠቀሰው ምንጩ በዚህም ወረዳ ትምህርት ቤቶችና ሌሎች የመንግስት መስሪያ ቤቶች ዝግ ሆነው መዋላቸውን ተናግረዋል። ዋዜማ በጉዳዩ ዙሪያ ያነጋገራቸው ምንጮች የዞኑ አስተዳደር ለሁለት ሰራተኞቹ የሁለቱን ወራት ደሞዝ ያልከፈለው ዞኑ በቅርቡ እንዳዲስ ባዋቀረበት ምክንያት ሳይሆን እንዳልቀረነው መስማታቸውን ያስረዱት። ዋዜማም በጉዳዩ ዙሪያ ተጨማሪ ማብራሪያ ለመጠየቅ ለምስራቅ ቦረና ዞን ዋና አስተዳዳሪ ተደጋጋሚ ስልክ ቢደውሉም ስልካቸው ሊነሳ ባለመቻላቸው ለጊዜው ሐሳባቸውን ማካተት አለመቻሉን በዚህ ሰዓት ዋዜማ ያወጣው ሪፖርት አስነብበዋል። በሌላው መረጃችን ከነዳጅ እጥረት ጋር በተያያዘ ያልተጠበቀ መረጃ ወጥቷል። በሀገራችን ኢትዮጵያ የነዳጅ እጥረት ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ መምጣቱ በተለይ በሀገራችን የሚገቡ ነዳጆች በገፍ የሚገቡ ሲሆን ለተጠቃሚነት ግን እጅግ በጣም አናሳ ነው። ከዚህ ጋር በተያያዘ በትናንትናው ዕለት በአፋር ክልል ሰመራ ሎጊያ ከተማ አስተዳደር የነዳጅ ምርቶች ላይ ቅሸባ የሚፈጸምበት ስፍራ ላይ በብሔራዊ መረጃና ደህንነት አገልግሎት በተደረገ ክትትል ወንጀል ሲፈጽሙ የተገኙ አካላት በቁጥጥር ስር ውለዋል ተብለዋል። በሎጊያ ከተማ ውስጥ የተገኘው 13 የሳጠራ ቤትና መጠለያ ሲሆን በዕለቱም ነዳጁም በሕገ ወጥ መንገድ በመቀሸብ ላይ የተገኘ አንድ የነዳጅ ጫኝ ተሽከርካሪ ቦቲና ከተሽከርካሪው ላይ ነዳጅ በመቀነስ ሲሸጡና ሲገዙ በተገኙ አሥር ግለሰቦች ላይ እርምጃ ተወስዷል። በግምት ከ200 በላይ የነዳጅ ምርት ያዘ በርሚል በየክፍሎቹ እንደሚገኙ መረጃው ጠቅሶ የሚመለከተው አካል ግምታዊ ዋጋ ሲያወጣላቸው እንደሚገልጽ ከነዳጅና ኢነርጂ ባለስልጣን የተገኘው መረጃ ያመላክታል። በሌላ በኩል የኢትዮጵያ ንግድ ባንክን ጨምሮ የግል ባንኮችንም ለምትጠቀሙ በሀገር ውስጥም በውጭም የምትገኙ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ መግለጫ ወጥቷል። የብሔራዊና መረጃ ደህንነት አገልግሎት ኤንአይኤስኤስ በተቀናጀ መንገድ ሕገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ተደረሰባቸው ያላቸውን 112 ተጠርጣሪዎች በቁጥጥር ስር መዋላቸውን ገለጸ። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ከክልል የጸጥታ አካላት ጋር በመሆን በኅብረተሰቡ ጥቆማ በፋይናንስ አሻጥር ላይ በተሰማሩ አካላት ላይ ስምሪት ማድረጉን አመላክቷል። በዚህም 112 ኢትዮጵያና የተለያዩ የውጭ ሀገራት ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ከደቂቃዎች በፊት ይፋ ሆነዋል። ከሕገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን የተለያዩ ኤግዚቢቶች መያዛቸውን ጠቅሶ ሕገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስውራዎች የግብር ስወራ፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪና የታጠቁ ቡድኖችን ለመደገፍ ሲሉ መቆየታቸውን አመላክቷል። በተለይ ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅት፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያ፣ ህገወጥ የሐዋላ አዘዋወሪና ደላላዎች በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በሕገ ወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማይዳገም እርምጃ መውሰዱን ጠቅሷል። በተለያዩ ዓለም ሀገራት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክ መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰነዘረባቸው ዓለም አቀፍ የሐዋላ አስተላለፊዎችና ህገ ወጥ የሐዋላ ድርጅቶችም እርምጃ እንደተወሰደባቸው ታውቋል። በተጨማሪም በሀገር ውስጥ ህገ ወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር እንደዋሉ አመላክቷል። የብሔራዊ ባንክ ህግን በሚጥስ ሁኔታ ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያ በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ እንደተወሰደ ተመላክቷል። በዚህም በተለያዩ የዓለም ሀገራት ያላቸው ኢትዮጵያኖች በሙሉ በእንዲህ አይነት ተግባር ላይ የምትሰማሩ ከሆነ ገንዘቤ አበቃለት ከሰረ ሳትሉ ከፍተኛ ጥንቃቄ ልታደርጉ እንደሚገባ መግለጫውን ከደቂቃዎች በፊት ይፋ አድርጓል። ትክፋ ኢትዮጵያ ዘግቦት ወደ እናንተ አድርሰናል። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን የሰጠንም፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ